እውነታውን መረዳት የመጀመሪያው ነገር፣ እውነቱ ምንድን ነው የሚለውን ነገር በሶሻል ሚዲያ ሊሆን ይችላል የሚው በመደበኛ ሚዲያው ሊሆን ይችላል፣ በተለያየ መንገድ መረጃ ሊያገኝ ይችላል። ነገር ግን እውነተኛነቱን መረጋገጥ ያስፈልጋል። በመፈለግ በጫካ ያሉ የታጠቁ ኃይሎችን ሊጠይቁ ሲሄዱ፣ ነገር ግን ምንድን ነው የሆነው? የመጀመሪያ ነገር ከመጠን በላይ ከሆነ ገንዘብ ማስከፈል ከግማሽ ሚሊዮን እስከ አንድ ነጥብ አምስት ሚሊዮን አንዳንድ አካባቢዎች በግልጽ የሚታወቅ ማለት ነው ገንዘብ ማስከፈል አንበርክኮ ማስጌጥ የህፃናት የጦር መሳሪያ ውሸት ጦር መሳሪያ በአካባቢ ካገኘቸው እንጨት እና ልዩ ልዩ ቁሳቁሶች በመስራት የጦር መሳሪያ መስራት ሲለማመዱ ነው የሚሉት። እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ፌማ ጠገ የፋሲካ በዓልን ምክንያት በማድረግ ባለሁለትና ባለሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለሁለት መኝታ 91 ካሪ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለሶስት መኝታ 130 ካሪ ሜትር በ1 ሚሊዮን 391 ሺህ ብር ቅድመ ክፍያ ብቻ ቤትዎን የግልዎ ያድርጉም 60 ሲከፍሉ ተጨማሪ 40 ራሱን ቅናሽ ያገኛሉና አስተዋጽኦ ያደረገ ሕዝብ ነው እንደ ሌሎች ሕዝቦች እንደገናም ደግሞ በኢትዮጵያዊነቱ ከቦታ ቦታ ተንቀሳቅሶ መስራት የሚችል የሚፈልግ ሕዝብ ነው። ነገር ግን ባለፉት ዘመናት የተለያዩ አካባቢያዊና የአገራዊ ጥያቄዎችን በማንሳት የአማራ ክልል ሕዝብ ወዳልሆነ አቅጣጫ እንዲመ እንዲሄድ የተደረገበት ሁኔታ ነው ያለ። ይህ ምንድን ነው? እንደማናቸውም የኢትዮጵያ ህዝብ በኢትዮጵያ በኢትዮጵያ ውስጥ ሊመለሱለት የሚፈልጉት ጥያቄዎች አሉት። ለምሳሌ የኢትዮጵያ የትርክት የተዛባ ትርክት እርማት ጉዳይ፣ የህገ መንግስት ይሻሻልን ጉዳይ፣ የኢኮኖሚ ፍትሃዊ ተጠቃሚነት ጉዳይ፣ በአጠቃላይ የወሰንና የማንነት ጥያቄዎች ጉዳይ ያሉት ህዝብ ነው። ከሞላ ጎደል እነዚህ ጥያቄዎች የአማራ ክልል ህዝብ ጥያቄዎችን እንጂ አልፎ አልፎ በኢትዮጵያ ደረጃ የሚነሱ ጥያቄዎች ናቸው። ነገር ግን እነዚህ ጥያቄዎች የሚፈቱበት አግባብ ህጋዊና ሰላማዊ በሆነ መንገድ በድርድርና በውይይት ከኢትዮጵያ ህዝብ ጋር ከኢትዮጵያ ክልል ህዝቦችና መሪዎች ጋር በውይይትና በድርድር ተግባብቶትና ተማምነው እጅግ በጣም ህጋዊና ሰላማዊ በሆነ መንገድ መፈታት የሚችሉ ችግሮች ናቸው። ችግሮቹ ሰላማዊና ህጋዊ በሆነ መንገድ መፈታት የሚችሉ ሆነው ሳለ የተደራጁ ኃይሎች አማራ ክልል በከፍተኛ ደረጃ የተበደለ ህዝብ እንደሆነ አድርገው በከፍተኛ ደረጃ ትርክት የተዛባ ትርክት በክልሉ ውስጥ ናሬት ተደረገ፣ ተዘራ። አንደኛው ምክንያት ይሄ ነው። ሁለተኛው በክልሉ ውስጥ ይሄ በሚቀነቀንበት ጊዜ ችግሩ በአማራ ክልል ህዝብ ችግሮች፣ የአሁን ችግሮች፣ የወቅት ችግሮች በሆነ ጊዜ የሚፈቱ ችግሮች ሰላማዊና ህጋዊ በሆነ መንገድ የሚፈቱ መሆናቸውን የሚያስረዳ አመራር፣ የሚያስገነዝብ አመራር፣ ከዚህ ሲያልፍ ደግሞ ትግል የሚያደርግ አመራር፣ ህጋዊ ትግል የሚያደርግ አመራር በበቂ ሁኔታ ባለመኖሩ ችግሮችን በህዝባዊነትና በለዘብተኝነት የሚመለከት አመራር በመኖሩ እነዚህ ችግሮች በከፍተኛ ደረጃ እያቆጠቆጡ እያጎነቆሉ እንዲሄዱ ተደረጉ ማለት ነው። ህዝበኛ አመራር በምንልበት ጊዜ ችግሮቹን እያየ እየተመለከተ በወቅቱ ከማረም ይልቅ እርካሽ ተወዳጅነትን ለማግኘት ተራ ተወዳጅነትን ለማግኘት ተራ ቅቡልነትን ለማግኘት ችግሮቹን የችግሮቹን ባህሪ ችግሮቹን የሚያስከትሉትን ጉዳት እና ጉዳቱን ለመቀነስ መከተል ባለበት ስልት ላይ ግራ የተጋባ አመራር መኖር ነው። ስለዚህ እንደ ሁለተኛ ምክንያት የምንወስደው በክልሉ ውስጥ የነበረው ለዘብተኛና ህዝበኛ አመራር ነው። የሚታገሉ አመራሮች ቢኖሩም የነበሩ ቢሆንም ማለት ነው። ነገር ግን በአጠቃላይ ውጤቱ አውዱ ይህን የሚገልጽ ስለነበር ወደ ግጭት እንዲቀየር ሆኗል ማለት ነው። እንግዲህ በዋነኛነት እነዚህ ናቸው ምክንያቱ። ሌሎች ተጨማሪ ምክንያቶች አሉ፣ ይህን የሚያቀጣጥሉ ሚዲያዎች፣ የዲያስፖራ እንቅስቃሴዎች መኖራቸው እንደ ሶስተኛ እና እንደ አራተኛ አስተዋጽኦ እንዳደረጉ ችግሮች አድርገን ልንወስዳቸው እንችላለን ማለት ነው። በአጠቃላይ ግን በአማራ ክልል ውስጥ የተከሰተው ችግር ወይም ደግሞ የተከሰተው ግጭት መንስኤ እነዚህ ናቸው። ይሄ ማለት ግን የአማራ ክልል እንዲፈታለት የሚፈልገው ችግር ሌጅቲሜት የሆነ ቅቡልነት ያለው ጥያቄ የለውም ማለት አይደለም። ነገር ግን መቶ በመቶ ችግሩን ለመፍታት የተሄደበት የአመጽና የግጭት ስልት አገራችንን በከፍተኛ ደረጃ የሚወድ በተለይ አማራ ክልልን የነበረውን ሀብት ጥሪት እንዲያወድም የሚያደርግ ወደኋላ እንዲመለከት የሚያደርግ እጅግ ዋራቀል የሆነ ስልት የትግል ስልት ነው። ስለዚህ እነዚህ ናቸው። በአጠቃላይ ማለት ክልሉ የተከሰተው የሰላምና ጸጥታ ችግር ያስከተላቸው ማህበራዊ፣ ኢኮኖሚያዊ እና ስነ ልቦናዊ ቆሶች ምንድን ናቸው? አማራ ክልል ውስጥ ይሄ ግጭት ከሐምሌ 28 2015 ዓ ም በክልሉ ሲከሰት እና ከዛ ጀምሮ በቆየባቸው ጊዜያት ቢያንስ ሶስት ጉዳቶችን አስከትሏል። ቢያንስ በድምር ውጤቱ መዘዙን በቀጥታም ሆነ በተዘዋዋሪ መንገድ የሚያስከትለውን መዘዝና ጉዳት ራሱን የቻለ ጥናት ይጠይቃል፣ በጣም ዘርፈ ብዙ ስለሆነ። ነገር ግን እስካሁን ድረስ ባለው ሁኔታ አሁን ቅጽበታዊ በሆነ መንገድ ወይም ደግሞ ኢሚዲየት የሆነ አደጋ ወይም ደግሞ ያስከተለው ጉዳት በመጀመሪያ ደረጃ ሰብአዊ ጉዳት ነው። በክልሉ ውስጥ ዜጎች የህይወት መስዋዕትነት ህይወታቸውን እንዲጠፋ አድርጓል። ይሄ በተለያዩ አካባቢዎች ማለት ነው። በሰላም ሲኖሩ የነበሩ ዜጎች፣ ወጣቶች፣ እናቶች፣ ጎልማሶች፣ አዛውንቶች፣ ካህናት በጠቅላላ የሃይማኖት አባቶች ጉዳት እንዲደርስባቸው ሆኗል ማለት ነው። የህይወት ጉዳት፣ የአካል ጉዳት በከፍተኛ ደረጃ፣ ቀላል በማይባል ደረጃ እንዲደርስባቸው ሆኗል። መፈናቀል እና እንደዚሁም ደግሞ የተለያዩ የስነ ልቦና ችግሮች እንዲደርሱ ሆኗል ማለት ነው። በሰው ላይ በሰው ላይ እየደረሰው ጉዳት አንደኛው ነው። ሁለተኛው ቁሳዊ ጉዳት ነው ወይም ኢኮኖሚያዊ ጉዳት ብለን የምንገልጸው ነው። ይሄኛው በተለይ በክልሉ ውስጥ የግለሰብ የማህበረሰብ እና የመንግስት የሆኑ ተቋማት ሀብት እንዲወድም ተደርጓል። ከዛ በተጨማሪ ደግሞ የግለሰብ በአስገድዶ በማገት በመግደል ከባንክ እስከ ኪስ እስካለ ገንዘብ ዘረፍ አካሂዷል። በሚሊዮኖች የሚቆጠር ገንዘብ እያገተ ገንዘብ ይቀበላል። ይሄ ቀላል በማይባል ደረጃ የግለሰብ ሀብትን የግለሰብ ጥሪትን በሚያመናምን መልኩ ከፍተኛ የሆነ የቁሳዊ ውድመት አስከትሏል ማለት ነው። የማህበረሰብ በምንልበት ጊዜ ለምሳሌ በአማራ ክልል የተለያዩ ሀብት የሚያከማችባቸው አማራጮች አሉ። ለምሳሌ የቁብ ገንዘብ ሊሆን ይችላል። የህብረት ስራ ማህበራት ሊሆኑ ይችላሉ። ወይም ደግሞ የማህበር የደን ልማት ሊሆን ይችላል። እነዚህን ሀብቶች በሙሉ ዘርፎ በአንድ በኩል በገንዘብ ደረጃ ያለውን ገንዘባቸውን በቀጥታ በመቀበል አስገድዶ እንዲፈርሙ በማድረግ ከባንክ በማስወጣት ከቆጠቡበት ተቋም አስገድዶ እንዲያመጡ በማድረግ የማህበራት ደኖችን በግድ አስገድዶ በመሸጥ በህብረት ስራ ማህበራት ያጠረቀመውን ሰብል አስገድዶ በመሸጥ ከመንግስት የቀረበለትን ማዳበሪያ አስገድዶ በመሸጥ የማህበረሰብን ሀብት በከፍተኛ ደረጃ የመዘበረበት ሁኔታ ነው ያለ። በተመሳሳይ የክልሉ ህዝብ ግብር ከፍሎ መዋጮ አዋጥቶ የገነባቸውን የመንግስት ተቋማት የወረዳ ጽሕፈት ቤት ሊሆን ይችላል፣ የማህበራዊ ተቋማት ሊሆን ይችላል፣ የኢኮኖሚ ተቋማት ሊሆን ይችላል፣ በዞን ደረጃ ያሉ ሊሆን ይችላሉ፣ ተቋማትን በከፍተኛ ደረጃ አውድሟል። ህዝባችን በአንዳንድ አካባቢዎች በቀላሉ አገልግሎት ሊያገኝባቸው የሚችሉ ተቋማት ፈርሰው እንደገና ተጨማሪ ወጪ አውጥቶ እንዲገነባ የተገደደበት ሁኔታ ፈጥሯል ማለት ነው። ስለዚህ አንዱ የከፍተኛ የሆነ ቁሳዊ ጉዳትን አስከትሏል ማለት ነው። ከዚህ በተጨማሪ በአጠቃላይ በክልሉ ውስጥ የሰውንና የቁስ እንቅስቃሴ የሸቀጥ እንቅስቃሴን ገድቧል። ሰዎች ከቦታ ቦታ ተዘዋውረው እንዳይበሉ እንዳይሰሩ፣ ሸቀጦች ከአምራቾች ወደ ገበያ ወደ መዳረሻ ገበያ፣ በሌላ መንገድ ደግሞ ከአቅራቢዎች ወደ ተመጋቢዎች ወይም ደግሞ የፍጆታ ዕቃ ለሚፈልጉት ዜጎች እንዳይደርሱ አድርጓል ማለት ነው። ይሄ በአንድ በኩል የገበያ ፍጥነትን በመግታት ተጨማሪ ቀረጥ፣ ሕገወጥ ቀረጥ በማስከፈል የዋጋ ንረት እንዲከሰት፣ የአቅርቦት ችግር እንዲኖር ቀላል ማይባል እንቅፋት ፈጥሯል ማለት ነው። ስለዚህ ይሄ በጣም አደገኛ የኢኮኖሚ የቁስ የሰው እንቅስቃሴ ጉዳት አስከትሏል። በእርግጥ ሕዝባችን በአሁኑ ሰዓት በተለይ አማራ ክልል ሕዝብ አንዳንዱ ከክልሉ ውጭ ያለው የክልሉ ተወላጅ ሊደናገር ይችላል። ቀናው ማለት ነው ቀና የሆነው ለአማራ ክልል ህዝብ ቀናይ አመለካከት ያለው ህዝብ በመደናገር ሊያው ይችላል። አንዳንዶች ከግጭት የሚያተርፉትን ከክልሉ ውጭ ያሉ ዜጎችን አይደለም፣ ወይም ደግሞ ከግጭት ለማትረፍ የሚንቀሳቀሱ ዲያስፖራዎች አይደለም። ነገር ግን የአማራ ክልል ህዝብ ሰላሙ እንዲጠበቅበት፣ ኢኮኖሚ እንዲረጋገጥ፣ ማህበራዊ መረጋጋት እንዲኖር የሚፈልጉ ኃይሎች በውጭ ያሉ የሚቀሰቅሰውን ሁኔታ የሚቀሰቅሰውን ቅስቀሳ እንደ እውነት አድርገ የሚቆጥሩ አሉ። ግን አይደለም። በተጨባጭ የሚያደርገው የሚገርመው የሚናገረውን የሚቀሰቅስበትን መልሶ ከሱ በሚቀረን መንገድ በአማራ ክልል ውስጥ ይፈጽማል። ይህን ህዝባችን አሳምሮ ያውቃል፣ አውቋል። አሁን የአማራ ክልል ከሊቅ እስከ ደቂቅ ከገጠር እስከ ከተማ ተገንዝቦታል። ይሄ በተለያየ መድረክ ይገልጻል፣ ድርጊቱንም ያወግዛል። ይሄ ነገር እንዳሁ ነገር ግን አሁንም በአካባቢያችን ባይናቸው አይተው ችግሩን ማወገዝ እየተገባ መታገል እየተገባ አሁንም ጆሯቸውን የሚያምኑ አካላት አሉ። ይሄ መስተካከል አለበት። ምክንያቱም የበለጠ ትኩረት የበለጠ አሳማኝነት ያለው በአይናችን የምናየው ነገር ነው፣ የምንመለከተው ነገር ነው። ምንድን ነው እየሆነ መሬት ላይ ያለው ህብረተሰብ ውስጥ ምን በደል እየተፈጸመ ያለውን ነገር ብሎ የሚያዩትን መገንዘብ አለባቸው። የሚያዩትን ማመን አለባቸው። ነገር ግን በአብዛኛው በሶሻል ሚዲያ እና በተለያየ ያሉ ባልታ ከታየው በላይ በጆሮ የሚሰማው ህብረተሰብ በከፍተኛ ደረጃ እያደናገረ ነው። ህዝባችን የሚያየውን የሚመለከተውን የሚታዘበውን አውቆ ትግል ማድረግ። ሌላው በውጭ ያለውም ቢሆን ይህንን እውነታውን መረዳት የመጀመሪያው ነገር። እውነቱ ምንድን ነው የሚለው ነገር በሶሻል ሚዲያ ሊሆን ይችላል የሚየው፣ በመደበኛ ሚዲያው ሊሆን ይችላል፣ በተለያየ መንገድ መረጃ ሊያገኝ ይችላል። ነገር ግን እውነተኛነቱን ማረጋገጥ ያስፈልጋል። ሶስተኛው በአማራ ክልል ያደረሰው ጉዳት የአማራ ክልልን የማህበራዊ መስተጋብር ጉዳት አደርሱበታል። ይሄ ሶሻል ፈብሪክስ የምንለውን ነገር ጉዳት አደርሱበታል። ይሄ ማንኛውም ህዝብ መገለጫው የህዝቡ ቁጥሩ ብዛት ብቻ አይደለም የሚኖርበት አሰፋፈር ብቻ አይደለም፣ ያለው የአስተዳደር ወሰን ብቻ አይደለም የሚገለጽበት ወይም ደግሞ የመንግስት አስተዳደሩ አይደለም። ህዝብ አንዱ መገለጫው የራሱ የሆነ ማህበራዊ መስተጋብር ያለው ነው። በባህል ሊገለጽ ይችላል፣ በልማድ ሊገለጽ ይችላል፣ በተለያየ መንገድ ሊገለጽ ይችላል፣ በሃይማኖት ሊገለጽ ይችላል። አማራ ክልል ውስጥ የክልሉ ህዝብ በራሱ መካከል በጋራ አብሮ ለመኖር የሚያስችለው መስተጋብር አለው። በተለይ ግጭትን የሚፈታበት መስተጋብር አለው። የራሱን በጎ ልማዶች የሚያስተላልፍበት ስርዓት አለው። እንደሌላው ህዝብ ማለት ነው። እነዚህ ነገሮች እንዲበጣጠሱ አድርጓል። ለምሳሌ አማራ ክልል ውስጥ ችግር ችግርን ግጭትን የሚፈታበት ቅራኔን የሚፈታበት የራሱ ስርዓት አለ። የሽምግልና ስርዓት ይሄ የሽምግልና ስርዓት በክልላችን ያሉ አባቶች የሃይማኖት አባቶች ሽማግሌዎች፣ ለአማራ ክልል ሰላም መስፈን አስተዋጽኦ የማበርከት የሚፈልጉ ኃይሎች እኛንም እንደ መንግስት እዛ ያለው የታጠቀ አጠቃ ኃይልም ይህ ግጭት አይጠቅምም ብለው በሄዱበት ጊዜ በባህላችን፣ በአመጣጥ፣ በታሪካችን ሽማግሌን በአክብሮት የምንመለከት ለሽምግልና ስርዓት ትኩረት የምንሰጥ ለፍትህም ትኩረት የምንሰጥ ነው። ለፍትህ መስፈን ለረትህ ትኩረት የምንሰጥ ሰዎች። ነገር ግን ምንድነው እነዚህ ኃይሎት ችግሩን በሰላማዊ መንገድ ፍቱ በሚ እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ፌማ ጠገ የፋሲካ ባለ ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለ ሁለት መኝታ 91 ካሬ ሜትር በ973 ብር ቅድመ ክፍያ፣ ባለ ሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ብር ቅድመ ክፍያ ብቻ ቤትን የግለው ያድርጉ ክፍሉ ተጨማሪ 40% ቅናሽ ያገኛሉ። ባለበት ጊዜ የመንግስትን ማይልም በመቆጣት ትክክል አይደለም፣ ይሄኛው መንገድ ያጠፋል፣ ክልሉን ወደ ኋላ ያስቀራል፣ ብለው በመውቀስ ችግሩን በሰላማዊ መንገድ እንዲፈታ በመፈለግ በጫካ ያሉ የታጠቁ ኃይሎችን ሊጠይቁ ሲሄዱ ነገር ምንድን ነው የሆነው? የመጀመሪያ ነገር ከመጠን በላይ ከሆነ ገንዘብ ማስከፈል ከግማሽ ሚሊዮን እስከ አንድ ነጥብ አምስት ሚሊዮን አንዳንድ አካባቢዎች በግልጽ የሚታወቅ ማለት ነው። ገንዘብ ማስከፈል፣ አንበርክኮ ማስኬድ፣ ሽማግሌዎች ይሄ ያልነበረ በማህበረሰብ ስሪታችን እና መስተጋብር ያልነበረ ነው። ይሄ አደገኛ የሆነ የማህበራዊ መስተጋብር ጉዳት አስከትሏል። ነገ ጠዋት፣ ወደፊት ትውልዱ ለእንዲህ አይነት የግጭት መፍትያ ስርዓታት ትኩረት እንዳይሰጥ ዋጋ እንዳይሰጥ የሚያደርግ ልምምድ ነው ማለት ነው። ሁለተኛውና የማህበራዊ መስተጋበራችን የጎዳው በክልላችን የክልላችን ሕዝብ ጉልበቱን እውቀቱን ያለችውን አንጡራ ሀብት ተጠቅሞ ሀብት መፍጠር የሚፈልግ ማህበረሰብ ነው። የስርቆትና የዝርፊያ አማራጭን የማይፈልግ ነው። ሰርቶ መኖርን ትልቅ ትኩረት ሰርቶ ለሚኖር ሰው ትልቅ ክብር የሚሰጥ ማህበረሰብ ነው። ነገር ግን በአሁኑ ሰዓት ምንድን ነው እየሆነ ያለው? ሰርቆና ዘርፎ የመክበርን መስተጋብር የሚያስተምር የሚያስተዋውቅ ኃይል ነው እየገጠመ ያለ። ለምሳሌ ሰው ማገት በክልላችን አይታወቅም። ነገር ግን ሰው አግቶ ሀብት መፍጠር ሀብት መሰብሰብ በሰበሰበው ሀብት በከተሞች መሬት መግዛት፣ ቤት መግዛት እስከ ውጭ ሀገር ድረስ በክልላችን እና በሀገራችን ባሉ ከተሞች እንዲህ አይነት ሰርቶ ከመብላት ይልቅ ዝርፊያና ቅሚያ፣ ጉልበት በጉልበት በሌብነት ሀብት የመፍጠር ልምምድን እያስተማረን ያለ ማለት ነው። ስለዚህ ትውልዱ ምንድን ነው የሚሆን? በዚህ መንገድ ጉልበቴን እውቀቴን ተጠቅሜ ሀብት እፈጥራለሁ የሚል ማህበረሰብ እንዳይፈጠር የሚያደርግ ልምምድ ነው እያስተማረ ያለ። ይሄ አንዱ በማህበራዊ መስተጋራዎችና በክልላችን የማህበራዊ ልምምድ ከፍተኛ ጉዳት ያስከተለ ነው ማለት ነው። ትምህርት ለምሳሌ አማራ ክልል ልጆቹን በማስተማር የሚታወቅ ህዝብ ነው። በዘመናዊ ትምህርት የሞራልና ግብረ ገብነትን በመገንባት በሃይማኖት ትምህርት ማስተማር የሚታወቅ ህዝብ ነው። ነገር ግን በአሁኑ ሰዓት በአማራ ክልል ውስጥ ስልሳ አንድ በመቶ የሚሆነው ተማሪ ትምህርት እንዳይገባ አስገድደውታል። ወደ 4.2 ሚሊዮን የሚሆን ተማሪ ከትምህርት ገበታ ውጭ እንዲሆን ተደርጓል። ከ6.87 ሚሊዮን ከሚጠጋ ተማሪ ውስጥ ማለት ነው። ይሄ ህብረተሰቡ ሳይወድ አስገድደው ትምህርት ተቋማትን እንዳንድ የስልጠና ማዕከላት በመቁጠር ትምህርት ተቋማትን እንደ አንድ የጦረኛ ኃይል መመልመያ በማድረግ ይሄ ያልነበረ ልምምድ ነው። ህፃናት ዛሬ ምንድን ነው የሚሉ ከዚህ ቀደም አንተም እኔም አንድ ትምህርት ቤት ሄደን ህፃናትን ምንድነው ወደፊት ምንድነው መሆን የምትፈልገው የምትፈልጊው ብለን ብንጠይቅ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ ብለው ነው ራዕያቸውን የሚያስቀምጡ። ነገር ግን አሁን ትምህርት ቤቱ ትምህርት በየአካባቢ በየመንደሩ ትምህርት ሲቋረጥ የህፃናት የጦር መሳሪያ ውሸት ጦር መሳሪያ በአካባቢ ካገኘዋቸው እንጨት እና ልዩ ልዩ ቁሳቁሶች በመስራት የጦር መሳሪያ መስራት ሲለማመዱ ነው የሚሉ። ይህ የጦረኝነት የግጭት ልምምድ ማህበረሰቡን ሲቪል የሆነ ማህበረሰብ እንዳንገነባ ወደፊት እንዲህ አይነት ግንባታ እንዳናደርግ ዜጋ እንዳንገነባ የሚያደርግ ልምምድ ነው አንዱ። እነዚህ ነገሮች በጣም አደገኛዎች ናቸው። ሲጠቃለል ይሄ ግጭት ሰብአዊ ጉዳት አስከትሏል፣ ቁሳዊ ወይም ኢኮኖሚያዊ ጉዳት አስከትሏል እና ደግሞ ማህበረሰባዊ መስተጋብረውን ጎድቷል። እያየን ያለ ነው ማለት እነዚህ ነገሮች የተደምረው ወደፊት ክልሉን በምን ያህል ደረጃ ከሌሎች ክልሎች ወደ ኋላ ያስቀራሉ ወይም ደግሞ ይጎትታሉ። የተስተካካይነትና የተወዳዳሪነት አቅሙ በምን ያህል ይጎዳሉ የሚለው በጥናትና ምርምር የሚረጋግጥ ይሆናል ማለት ነው። ግን እነዚህ ጉዳቱ ይደርሰዋል ማለት ነው። አሁን ላይ ክልሉ ከሰላምና ጸጥታ ችግሮች እየወጣ ነው ማለት ይቻላል። የአማራ ክልል የጸጥታ ሁኔታ በተለይ ከ2015 ነሐሴ፣ መስከረም፣ ጥቅምት ወር ጋር ስናነጻጽረው በጣም አይነት አይለውጥ ነው ያለው። በአሁኑ ሰዓት ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው። ያሉት ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ማስተዳደር ብቻ ሳይሆን ልዩ ልዩ የልማት ስራዎች የሚያከናውንባቸው የግብርና ልማት ስራዎች፣ የኢንቨስትመንት ስራዎች፣ የማዕድን ልማት ስራዎች እና ሌሎች አገልግሎት ዘርፎችን የሚያከናውንባቸው ተቋማትና የአስተዳደር ከኖች ናቸው ማለት ነው። በቀበሌ ደረጃም ብንወስድ በጣም ብዙዎቹ ቀበሌዎች ከሞላ ጎደል ከሰባ ፐርሰንት በላይ ከሰባ ሁለት ፐርሰንት በላይ የሚሆኑት ቀበሌዎች በአማራ ክልል የጸጥታ ኃይልና በፌዴራል የጸጥታ ኃይል ቁጥጥር ውስጥ ናቸው። በእነዚህ ቀበሌዎችም መደበኛ የመንግስት የልማትና የመልካም አሰራር ስራዎች የሚከናወኑባቸው ናቸው ማለት ነው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድን ነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት ነው ማለት ነው። ይህም ሆኖ ግን አንዳንድ ስራዎችን መስራት ይጠይቀናል። በመጀመሪያ ደረጃ በእነዚህ አካባቢዎች ዘላቂ ሰላም አስተማማኝ ሰላም ማስፈን ያስፈልጋል። ሁለተኛ፣ አሁንም ነፃ ያልወጡ አካባቢዎች ቀበሌዎች ስላሉ እነሱን ነፃ የማውጣት ስራ መስራት ይጠበቅብናል ማለት ነው። ለዚህ በዋነኛነት ሁለት ዋና ዋና ስራዎችን እየሰራ እንገኛለን። በመጀመሪያ ደረጃ በተለይም ደግሞ ችግሮችን በግጭትና በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታን ለመፍጠር ቅድሚያ ሰጥተን እየሰራ ያለ። ይሄ በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛውና ከሶስተኛው አማራጭ በእጅጉ የቅድሚያ ቅድሚያ የምንሰጠው የሰላም አማራጭ ነው። ለምን ይሄ ችግር ቅድም እንደገለጽኩልህ በሰላም መፈታት ያለበት ችግር ነው። መጀመሪያውንም ቢሆን ማለት ነው። ሁለተኛ ወደፊትም ቢሆን በውይይትና በድርድር መፈታቱ አይቀርም። ምክንያቱም በግጭት ተጀምሮ በግጭት የሚያልቅ ችግር የለም እስካሁን በልምዳችን የዓለም አቀፍም የሀጉርም በሀገራችን የተከሰቱ ግጭቶችም ይህንን የሚያሳይ፣ የቅርቡን እንኳ የሰሜኑን ጦርነት ወስደን ስንመለከት መጨረሻው ሰላማዊ ውይይትና ድርድር በመሆን ነው ለመቋጨት ጥረት የተደረገው ማለት ነው። አሁንም ወደፊት የምናደርገውን ከውድመት በኋላ ከኪሳራ በኋላ የምናደርገውን ነገር ከዚህ ቀደም ማድረግ የነበረብን ቢሆንም ሁለተኛው ትክክለኛ ጊዜ ዛሬ በመሆኑ ይህን ማድረግ ይኖርብናል ማለት ነው። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል ማለት ነው። በዚህ የክልሉ የጸጥታ ኃይል፣ የፌዴራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው።